ቪዲዮ መጥቻለሁኝ። እነዚህ አራት ቃላቶች ካን ኩድ እንደዚሁም ደግሞ ውድ አዲስ ሞዴል አክስሎሪ ቨርብ የሚባሉ ዋና ግሶች ናቸው። ወይም ደግሞ አክስሎሪ ግስ ወይም ረዳት ግስ የምንላቸው ቨርቦች ናቸው ማለት ነው። እንግዲህ ሁሉም ከቴንስ ከአቢሊቲ እንደዚሁም ከፐርሚሽን እና ሪኩዌስቲንግ አንጻር እንመለከታቸዋለን ማለት ነው። አንድ በአንድ በመጀመሪያ ደረጃ ካንና ኩድን ስንመለከት፣ ካንን ከቴንስ አንጻር ስናየው ሲምፕል ፕሬዘንት ቴንስ፣ አንዳንድ ጊዜ እንደ ፊውቸርም እንጠቀማለን ማለት ነው። እንደዚሁም ደግሞ ቴንስ አንጻር ኩድን ስንመለከት ፓስት ነው፣ ያለፈን አቢሊቲ ጠቀም ማለት ነው። እንደዚሁም ደግሞ ኮንዲሽናል ሴንቴንስ መጠቀም እንችላለን ማለት ነው። ኩድን ማለት ነው፣ ከቴንስ አንጻር ስናየው። ከአቢሊቲ አንጻር ኩድን ስንመለከት የአሁን ጊዜ ምን ችሎታን ማለት ነው። ለምሳሌ አይካን ስዊም ናው ስት አሁን ዋና መዋኘት እችላለሁ ብሎ መግለጽ እንደማለት ነው ማለት የአሁን ጊዜ ምን ችሎታን እንደ መግለጽ ማለት ነው። ካንን ስንመለከት ከካቢቲ አንጻር ማለት ነው። እንደዚሁም ደግሞ ከካቢቲ አንጻር ኩድን ስንመለከት ፓስት ታይም ማለት ነው። ለምሳሌ ሆይን አይ ዋዝ ያንግ አይ ኩድ ረን ፋስት ሕፃን በነበርኩበት ጊዜ በጣም ፈጣን ሯጭ ነበርኩኝ። ማለት ልጅ በነበርኩበት ጊዜ ወጣት በነበርኩበት ጊዜ ፈጣን ሯጭ ነበርኩኝ። ማለት ፓስትምን ፓስት ምን አቢሊቲን እየጠቀሰ ነው ማለት ነው። እንደዚሁም ከፐርሚሽን አንጻር ካንን ስንመለከት ኢንፎርማል ያልሆነ ኮሽናሪ ወር ሲምፕል የሆነ ፐርሚሽን አንድን ሰው ስንጠይቅ፣ ለምሳሌ ካን አይ ቦሮ ዩሮፔን እስክርቢቶን ልታውሰኝ ትችላለህን እያለ ነው ያ ፐርሚሽን ቢሆንም ግን ከኩድ ምን ያለ ማለት ነው፣ በጣም ሌስ የሆነ ፐርሚሽን ነው ማለት ነው። እንደዚሁም ኩድን ከፐርሚሽን አንጻር ስንመለከተው ሞር ነው ሞር ጨዋነትን ፖላይትሊ ኮሽናሪ ነው ማለት ነው፣ ፈቃድን መጠየቅ ማለት ነው። ምሳሌ ኩድ አይ አስክ ኤ ኩዌሽን ፕሊስ፣ አንድ ጥያቄ ልጠይቅ እችላለሁ ፕሊስ ብሎ እየጠየቀ ነው። ይህ ማለት ሞር ፖላይትሊ ምን ማለት ነው ፐርሚሽን እየጠቀሰ ነው ማለት ነው። እንደዚሁም ደግሞ ካንን ከሪኩዌስት አንጻር ስንመለከተው ከሪኩዌስት አንጻር ስንመለከተው ፎርማል ነው። ላይክ እንደ ፐርሚሽን እንደ ፐርሚሽን ኤም ፎርማል ነው። ካኒው ይልፕሚ ልትረዳኝ ትችላለህ። ሲምፕል ቢሆን ጥያቄ እየጠየቀው ነው ማለት ትረዳኝ ትችላለህ። በቃ አለቀ። ያ ማለት ፎርማል የሆነ ሪኩዌስቲንግ ነው ማለት ነው። እንደዚሁም ከሪኩዌስቲንግ አንጻር ኩድን ስንመለከት ኩዲዮ ፕሊስ ሾሜ ሆስፒታል፣ ወይ ይላል ሆስፒታል መንገድ ልታሳይን ትችላለህ ፕሊስ እያለው ነው። ያ ማለት ሞር ምንድን ነው ማለት ነው። ፖላይትሊ ወይንም ደግሞ ጨዋነት የተሞላ ኮሽናሪ ወይም ሪኩዌስቲንግ እያቀረበለት ነው ማለት ነው። እንደዚሁም ኮንዲሽናልን ከኮንዲሽናሊ ቴንስ አንፃርም ደግሞ ካንን ስንመለከት ካን ኮምፕሊትሊ መጠቀም አንችልም፣ ወይም ጥቅም ላይ መዋል አይችልም ማለት ነው ኮንዲሽናል ሴንቴንስስ ላይ ማለት ነው። ነገር ግን በኩድን በኮንዲሽናል ሴንቴንስስ አረፍተ አረፍተ ነገራዊ ጥቅም ላይ መዋል የሚችል ነገር ነው ማለት ነው። ለምሳሌ እዚህ ጋ ኢፍ አይ ሀድ ታይም አይ ኩድ ይላል ሜን ክላውዛችን ሶሪ ኢፍ ክላውዛችን ሲምፕል ፓስቴንስ ነው ኢፍ ፕላስ ፓስ ሲምፕል ፓስቴንስ እንደዚሁ ሜን ክላውዛችን ደግሞ ምንድን ነው ኩድ ይሆናል ማለት ነው ስለዚህ አስኮንዲሽናሪ ኩድን ምን ማለት እንችላለን መጠቀም እንችላለን ነገር ግን ካንን ደግሞ ሁኔታዊ ወይም ደግሞ ኮንዲሽናሪ መጠቀም አንችንም ማለት ነው በአጠቃላይ ካን የአሁን ጊዜ ችሎታን ወይም ደግሞ አንድ የሚቻል ነገር ለመግለጽ የምንጠቀመው ኦግዚራሪ ቨርድ ብንለው፣ እንደዚሁም ደግሞ ኩድ የካን ያለፈ ጊዜ ነው። የካን ያለፈ ጊዜ ነው ማለት ነው። ወይም ደግሞ ችሎታን ወይም ደግሞ ሞር ጨዋነትን ኦር ፖላይት የተላበሰን ነገር ስንጠቀም ኩድን እንጠቀማለን ማለት ነው። ካን ያነሰ ነው። ያነሰ ኮሽናሪ ወይም ደግሞ ፐርሚሽን ነው ማለት ነው። ፐርሚሽን የሆነ ነገር ለመግለጽ የምንጠቀመው ነገር ነው ማለት ነው። እሺ ሁለተኛው እንደ ዊልና ውድን ስንመለከት ደግሞ

ሶማሊ መዋል አይችልም ወር እሱን ደበር መጠቀም አንችልም ማለት ነው። ከሀቢት አንፃር ወይ ሀቢቸውን አክሽንን መጠቀም አንችልም ማለት ነው። ነገር ግን ውድን ስንመለከት ያለፈ ጊዜ ያለፈን ጊዜ መጠቀም እንችላለን። ያለፈ የማን የዌድ ፓስቴንስ ነው። ውድ ያለፈን ጊዜ መጠቀም እንችላለን። ወይን አይ ዋስ ኤ ቻይልድ ይላል። አይ ድ ኦልዌይስ ኢት ሶሪ ይላል። ህፃን በነበርኩበት ጊዜ ምንድን ነው ሁልጊዜ ምን እንመገባለን? ነው ስሬን እንመገባለውኝ እበላለውኝ እያለ ነው ማለት ነው። ያ ማለት ምንድን ነው? ያለፈ ጊዜ የማን የአቤት የዊል ፓስቴንስ ውድ ማለት ነው። ስለዚህ ያለፈን ጊዜ ልማድን መጠቀም እንችላለን። ማንን ውድን ማለት ነው። እንደዚሁም አስ ኮንዲሽናሪ ስናየው ለእውነተኛና ሊሆን የሚችልን ነገር የሚችሉ ሁኔታዎችን ወይደን እንጠቀማለን ማለት ለምሳሌ ኢቭ

መጠቀም እንችላለን ማለት ነው። እንደዚሁም ደግሞ አስ ኮንዲሽናሊ ውድንም ኖርማሊ ልክ እንደዚሁ መጠቀም እንችላለን ማለት ነው። ለማይመስል ነገር ወይም መላምታዊ የሆኑ ነገሮችን ውድን መጠቀም እንችላለን። ለምሳሌ ኢፍ አይ ዎን አይ ዎን ዘ ሎተሪ አይ ውድ ትራቨል ይላል ማለት ነው። ይህ መላምታዊ ኦር የማይመስል ኦር ሊሆን የሚችልን ነገር መላምታዊ ነገር ስንጠቀም ወደ ምን ማለት እንችላል ነው መጠቀም እንችላለን ማለት ነው። ሎተሪ ቢወጣልኝ ወይም ሎተሪ ባሸንፍ የተለያዩ ሀገር እጅ የምንልል እችላለሁ ማለት ነው። ልጓዝ ልጎበኝ ላይ ይችላሉ እንደ ማለት ማለት ነው። ይህ መላምታዊ ሁኔታዎችን የምንጠቀስበት ማለት ነው። ኢፍ ኢፍ ክላውዛችን ሲምፕል ምንድን ነው ፓስቴንስ ነው ማለት ነው። ዌን ዌን ፓስቴንስ ነው ማለት ሎተሪ ባሸንፍ ኖሮ ምንድነው? ኢፍ ክላውዛችን ሲምፕል ፓስቴንስ ነው። እንደዚሁ ደግሞ ሜን ክላውዛችን ውድ ማለት ነው። ስለዚህ አስኮንዲሽናሊ ሁለቱን መጠቀም እንችላለን፣ ወይልንም ውድንም ማለት ነው። እንደዚሁም ሪኩዌስቲንግ ላይ ሪኩዌስቲንግ ላይ ስንጠቀም ወይለን ኖርማሊ አክትሮሪ ፈርብን ፈርስት ጠቅመን ወይ ዩ ሄልፕ ሚ ትለን ትችላለህ፣ ብለን ሲምፕል የሆነ ምን ምነት መጠየቅ እንችላለን፣ ሪኩዌስቲንግን መጠቀም እንችላለን ማለት ነው። እንደዚሁም ደግሞ ቡድንም ደግሞ እንደ ሪኩዌስቲንግ ላይ የበለጠ ፖላይትሊ ነው ማለት ነው። ልክ እንደ ኩድ ማለት ነው ማያ ማለት ነው። ኩድ ዩ ማይንድ ኦፕኒንግ ዘ ዊንዶ ፕሊስ፣ እባክን ምን እንትኑ መስኮቱ ልትዘጋልኝ ትችላለህ። የበለጠ ምንድን ነው ፖላይትሊ ጨዋነትን የተሞላ ምንድን ነው ጥያቄያዊ ማለት ነው። ፎርማል ቢሆንም ማለት ነው። ከምን ከዊል በተሻለ ማለት ነው። ነገር ግን ዊልን ተጠቅመን ለምሳሌ

ኦር ሪኩዌስቲንግ ነው ማለት ነው። እንደዚሁም ደግሞ ፈቃደኛ ወይ ፐርሚሽን ስንመለከት ደግሞ ዊል አብዛኛውን ጊዜ ለማድረግ ፈቃደኝነትን ለመጠየቅ ወይ ለማድረግ የምንጠቀመው ነበር። ለምሳሌ አይ ዊል ሂልፕ ዩ ዊዝ ዩር ሆምወርክ። ፈቃደኝነትን ለማድረግ የምንጠቀመው ነገር ነው ማለት ነው። አዝ ፐርሚሽን ላይ ዊል ማለት ነው እንደዚሁም ደግሞ ውድን ፐርሚሽን ስንጠቀም ያለፈ ጊዜ ፈቃደኝነትን አለመግለጽ ምሳሌ ያለፈን ጊዜ ፍቃደኝነት አለመግለጽ እንጠቀም፣ ዳድ ውድ ኖት ለንድ ሚ ዘ ካር ይላል። ይህ ምንድን ነው? ያለፈ ጊዜ ፐርሚሽን ማለት ያለፈ ጊዜ ፍቃደኝነትን ያልተገለጸ ነገር ኤክስፕረስ ስናረግ ማለት ነው። በአጠቃላይ ዌል ስለ ወደፊት እርምጃዎች ኦር አላማ ኦር ተስፋ ለመናገር የምንጠቀም ሲምፕል ፊውቸር ቴንስ ነው ማለት ነው። እንደዚሁም ደግሞ ውድ የዌል ፓስ ቴንስ ነው ማለት ነው። ያለፈ ጊዜ ነው ማለት ነው። ነገር ግን አብዛኛውን ጥቅም ላይ የሚውለው መላምታዊ ሁኔታዎችን ወይም ደግሞ ሃይፖቴቲካል ሲትዌሽንን ለመግለጽ የምንጠቀም የበለጠ ጨዋነትን ፖላይት የሆነ ጥያቄዎችን ለማ ለማቅረብ የምንጠቀመው እንደዚሁም ደግሞ ያለፈ ልማድን ለመናገር የምንጠቀመው ነው ማለት ነው። ማንን ውድን ማለት ነው። በአጠቃላይ ልዩነታቸው ካንና ኮድ፣ ካን የአሁን ጊዜ ችሎታ ነው። ኮድ ደግሞ ያለፈ ወይም ደግሞ የበለጠ ፖላይትሊ የምንጠቀመው ነገር ነው ማለት ነው። እንደዚሁም ዊልና ውድን ስንመለከት ደግሞ ዊል ሲምፕል ፊውቸር ወይም ሊሆን የሚችል ነገር የምንገልጸው ነገር ነው ማለት ነው። እንደዚሁም የዊል ፓስቴንስ ውድ ደግሞ መላምታዊ ያልሆንን ነገር ቢሆንም ሁኔታን ያለፈ ወይ ልማድን ሆኖ ነገር ግን ሪኩዌስቲንግ በምንጠቀም ወይ ፐርሚሽን በምንጠቀምበት ጊዜ ጥያቄን ለመግለጽ በምን ፖላይትሊ ኦር ጨዋነትን በተላበሰ መልኩ ይጠይቃል ማለት ነው። እሺ ጥያቄ ማለት ጥያቄ ካላችሁ ምናልባት ኮሜንት ላይ ያስቀምጡልኝ። በተመሳሳይ ቪዲዮ እንገናኛለን። ስ ቪዲዮ መጥቻለሁኝ። እነዚህ አራት ቃላቶች ካን ኩድ፣ እንደዚሁም ደግሞ ውድ ዲ ሁሉም